ነዋሪነታቸውን ሐረር ከተማ ያደረጉት ሙሉ እንግዳ ከዓመታት በፊት የገጠማቸውን የጡት ካንሰር ህመም ተገቢውን ሕክምና ተከታትለው ሙሉ በሙሉ በማገገም አሁን ላይ ካንሰርን በተመለከተ ታካሚዎችን በማሰማር ላይ ይገኛሉ። በወቅቱ ታዲያ የካንሰር ሕክምና አገልግሎት በአካባቢው ባለመኖሩ ምክንያት የደረሰባቸውን ግልትና ስቃይ ከፍተኛ መሆኑን ይናገራሉ። ከዛ በኋላ በየሀያ አንድ ቀኑ ኪሞ ታዘዘልኝ። በየሀያ አንድ ቀኑ ኪሞ እየወሰድኩኝ ከአዲስ አበባ ሐረር ነበር መመላለሰው። ዛሬ ኪሞ ወስዳለሁ፣ ነገ ሐረር እገባለሁ። ስምንት ዙር በዛ አይነት ሁኔታ ወሰድኩኝ፣ ጨረስኩኝ። ኖርማል ነው ተባለ። በጣም እንግልት ነበረው። ከአዲስ አበባ እዚህ መመላለስ በራሱ አንደኛ ኢኮኖሚህን ያዳክመዋል። ሲቀጥል ደግሞ ርቀት ሄደህ ቲሙ ወስደህ መምጣት እኔ ስላየሁት ከባድ ነው። እዚሁ ጋር ግን ወስደህ ወደ ቤት ገባ ያገኘኸውን ቀምሰህ መኖር ቀላል አይደለም። እኔ እዚህ መከፈቱ በጣም ደስተኛ ነኝ። ለሌሎችም ደግሞ እድለኛ ናቸው ብዬ ነው ማስበው ነኝ። በሐረር ከተማ የሚገኘው የህይወት ፋና ሁሉን አቀፍ ልዩ ሆስፒታል አሁን ላይ እንደ ሀገር የተማን ላይ ካንሰር ህክምና አገልግሎት እየሰጡ ከሚገኙ ጥቂት ማዕከላት መካከል ተጠቃሽ ነው። በሆስፒታሉ በአርቲስት ዓሊ ቢራ መታሰቢያ የካንሰር ማዕከል እየተሰጠ የሚገኘው አገልግሎትም ህክምናውን የሚፈልጉ የአካባቢው ነዋሪዎች በአቅራቢያቸው አገልግሎትን እንዲያገኙ በማድረግ ከዚህ ቀደም በታማሚዎች ላይ ሲደርስ የቆየውን እንግልትና ተጨማሪ ወጪን ማስቀረት አስችሏል። ከዛ ወደዚህ ሪቨር አርገኝ ዶክተሩ ማለት ነው ከድሬዳ አደር ትላንትና ማታ፣ ትላንትና ደግሞ አስራ ሁለት ሰዓት ወደዚህ ገባሁ። እግሬን ታምሜ ነው ወደዚህ የመጣሁት። ከመጣው አምስት ወር አካባቢ ሆኖኛል ተገቢ ህክምናም እያገኘው ነው። በፊት መንቀሳቀስ አልችልም፣ አሁን ግን በራሴ መንቀሳቀስ ችያለሁ ያለው። ህክምናውን በቅርበት ማግኘቴ አላስፈላጊ ወጪ ከማውጣት አድኖኛል። ከአሁን ቀደም ህክምናው አዲስ አበባ ነበር የሚሰጠው። አሁን ላይ በአቅራቢያችን አገልግሎቱ መጀመሩ በህክምና ፍለጋ ከሚያጋጥመን እንግልት ታድጎናል። መንግስት አገልግሎቱ እዚህ እንዲጀምር በማድረጉ ምስጋናም ይገባዋል። በተለይም በማዕከሉ እየተሰጠ የሚገኘው የጨረር ህክምና አገልግሎት በምስራቁ የሀገሪቱ ክፍል ከሚገኘ ህዝብ ባለፈም ከተለያዩ የአገሪቱ ክፍሎችና ከጎረቤት ሀገራትም ጭምር የሚመጡ ዜጎችን ተቀብሎ አገልግሎት እየሰጠ ይገኛል። ከሃርጌሳ ሪፈር ተብዬ ነው ወደዚህ የመጣሁት። እዚህ ህክምናውን እያገኘው ነው። አገልግሎታቸውም ጥሩ ነው። ቀደም ሲል ሰውነቴን ሙሉ ነበር የሚያመኝ። ከመጣ ወዲህ ግን በጤንነቴ ላይ ትልቅ ለውጥ አግኝቼበታለሁ። ባለቤቴን ለማሳከም ከጅቡቲ ነው የመጣሁት። ጅቡቲ ላይ ታክማ ትንሽ ለውጥ አግኝታ ነበር። ኢትዮጵያ የጨረር ማሽን አለ ተብለን የተሻለ ህክምና እንድታገኝ ሪፈር ተጽፎላት ነው ወደዚህ የመጣ ነው። እዚህ ከመጣም በኋላ የምንፈልገውን ህክምና እያገኘን ነው። ዶክተሮችም ተገቢውን ክትትል እያደረጉ ናቸው። የባለቤት ጤንነትም መሻሻል እያሳየ ነው። በዚህም በየዓመቱ እስከ ስድስት ሺህ የሚጠጉ በማዕከሉ ተጠቃሚ መሆን ችለዋል። የተለያየ ካንሰሮች ህክምና ይሰጣቸዋል። ከእነኚህ በጣም ብዙ ኮመን የሚሆኑ ሰርቫይካል አንዱ ካንሰር ነው፣ የማጸን ጫፍ ህክምና ካንሰር ነው፣ ካንሰር ህክምና ነው። አንዱ ደግሞ እንደዚህም የጡት ካንሰር ይገኛል። እንደዚህም ሌሎቹም የተለያየ ካንሰር ህክምናዎች አለ። በአመት እንግዲህ በጣም ብዙ ታካሚ ነው የምታክመው። አሁን ላይ ባለን በ2016 ዓ.ም የነበረው ጥናት የሚያሳየው በአመት ላይ ከ5000 እስከ 6000 የሚያክሉ ታካሚዎችን አገልግሎት እንደሰጠ ነው። እንግዲህ ግልጋሎቱ ሰሜን ኢትዮጵያ ጀምሮ ታካሚዎቻችን ከመቀሌ ይመጣሉ፣ ደቡብ ኢትዮጵያ ከሀዋሳ፣ ከአርባ ምንጭ ይመጣሉ። እንደዚሁም ደግሞ ከምዕራብ ኢትዮጵያ ሙሉ ኢትዮጵያ ማለት ይቻላል ታካሚዎቻችን ምስራቅ ብቻ አይደለም። የዚህ የጨረር ህክምና ስፔሻል በመሆኑ ምክንያት ከተለያዩ የሀገራችን ክፍሎች ይመጣሉ። ይህም ህዝቡ ተገቢውን ህክምና እንዲያገኝ ከማስቻል ባለፈ ሀደር ከተማን የጤና ቱሪዝም ማዕከል ለማድረግ የተያዘውን ውጥን ለማሳካት ኩል ፋይዳ እያበረከተ ይገኛል። ያም ብቻ አይደለም፣ ከጎረቤት ሀገሮች ከኬንያ፣ ከኤርትራ፣ ሶማሊላንድ፣ ሶማሊያ እንዲሁም ጅቡቲ ያከምናቸው ታካሚዎች አሉ ማለት ነው። የጨረር ህክምናውን ስናይ ባለፉት ሁለት ዓመታት ከአንድ ሺ በላይ ታካሚዎችን የጨረር ህክምና ሰጥተናል። ይህም ህክምና ነፃ አገልግሎትን ጨምሮ እንደዚሁም ደግሞ በተለያዩ በዚህ በመንግስት ባመቻቸው የሲቢኤች አይ ፕሮግራም መሰረት እየሰጠን እንገኛለን ማለት ነው። ካንሰር እንደምታወቀው ቶሎ ነው አገልግሎት ማግኘት ያለበት አንድ ታካሚ። ስለዚህ አሁን እዚህ መሆኑ ማታም ቀንም እየተሰራ ምንም ብዙም የሚያክል ወርፍ አይለም። ሰው መጥቶ በሳምንት ነው አገልግሎቱን አግኝቶ የሚመለሰው ማለት ነው።